ሰዎች ከራሳቸው ጋር ክርክር የገጠሙበት ዘመን፣ በሌላኛው ዓለም ከመናፍስቱ ዓለም ጋር የሚያደርጉት የውጊያ ጦርነት፣ ያልተመለሰው የሰው ልጅ የህይወት ደረጃ ከፍ ያለማለት የህይወት ጥያቄ፣ ሳይታወቅ የመጣው የሰው ልጅ ጤንነት ማጣት፣ በምኞትና በስለት የተገኘው ትዳር በከንቱ መፍረስ፣ ተምረው ጨርሰው ድግሪ ሳይጭኑ መቅረት አባ ከለበሱ በኋላ ስራ መድረክ ላይ አለመገኘት። እነዚህ ሁሉ የአንተና የአንቺ እንዲሁም የእኔ ጥያቄ መልስ ያላጡ ናቸው። ይህ በዛሬው ዕለት ከተማሩ አንደበቶች ሳይሆን ካልተማሩ አንደበቶች እግዚአብሔር በሰዎች ላይ አድሮ የሚናገረው ቃላት ሰዎችን ሊያስተምር መልስ የሆነበት የሚደረገው የንግግር ቆይታ ነው። መልካም ቆይታ ይሁን። እግዚአብሔር በመካከላችን ተገኝቶ እኔ የምናገርበት አንደበትን እናንተ ደግሞ የምትሰኑበት ልቦናችሁ አብርቶ ጆሯችሁን ክፍት አድርጎ እንድታዳምጡ ቸሩ መድኃኔዓለም እግዚአብሔር ሰዓቱን ይባርክ ይፍቀድ። አሜን። የአብዛኞቻችን የዓለማችን ህዝቦች ጥያቄ የሚጠይቁት አላቸው፣ የሚጠይቁት ይጠፋባቸዋል። ሀሳብ አላቸው፣ ሀሳባቸው አይሞላም። መልስ ይፈልጋሉ፣ የሚሰጣቸው የለም ለታት አንድ ቀን አንዳንዱ ነገር ተሳካ ሲሉ ሲጀምሩት መልሶ ይፈርሳል። ተስፋ ሊቆርጡ ሲሉ የሆነ ተስፋ ይመጣላቸዋል። ተመስገን ሲሉ መልሶ ይጠፋባቸዋል። አንዳንዴ ሌቱ ብርሃን ይሆናል፣ አንዳንዴ ደግሞ ብርሃኑ ጨለማ ይሆናል። ይህ በህይወት ሪሳይክል ውስጥ ሰዎች የሚያሳልፉት የህይወት ውጣና ውረድ፣ ዳገትና ቁልቁለቱ ያልተፈታ የእንቆቅልሽ ሚስጥር ሆኖ ለዘመናት የቆየ በሰዎች ላይ የሚኖር ወደፊትም የሚኖር ነው። አንዳንዶች ፍላጎታቸው ወደፊት መራመድ መራመድና ባሰቡበት ደረጃ መድረስ ሲሆን፣ የኋላቸውን ሳያዩ በፍጥነት የሚራመዱ ሰዎችም አሉ። አንዳንዶች አስተውሎ በመነሳት ለነገውም እንደሚደርሱ ስለሚያውቁ ዛሬንም አስተውሎ የሚሄዱ ሰዎች አሉ። አንዳንዶቹ ሁለቱንም እኩል ማስሄድ እንችላለን ብለው በገንዘባቸውና በጉልበታቸው አስበው ከእምነታቸው ልክ ሆነው እና ውጭ ሆነው ለጊዜው ህይወታቸው የተስተካከለ መስሏቸው በብርቅርቅ አለም የሚራመዱ ሰዎች አሉ። እነዚህ ሶስቱ የተለያዩ ገጸ ባህርያት የሚጫወቱ ሰዎች ሶስት ጉልቻዎች ናቸው። እነዚህ ጉልቻዎች ተግባራቸው አንድ ቢሆንም መጨረሻ ላይ የሚሰሩት ለአንድ ነገር ቢሆንም መጨረሻ ህይወታቸው አንድ ቢሆንም ለጊዜው ግን ሶስት ናቸው። እነዚህ ሶስት ጉልቻዎች ማንላቱም ሰው ልጅ ልንበለው ልንኖርበት የምንችላቸው ምግቦች የሚጣዱት እነሱ ላይ ተደርጎ ነው፣ እና የመጀመሪያ ምሳሌያቸው እንጀራን በማብሰል ምጣድ በእነሱ ላይ ይሆናል። ያ ማለት ሶስቱ የተለያዩ ጉልቻዎችን ቢሆኑ ለአንድ ዓላማ እንደሚሮጡ እና የመጨረሻ ህይወታቸው በአንድ እንደሆነ ግን አናቅም። ስለዚህ በዚህ ሀሳብ ላይ በሌላ ጊዜ በክፍል ሁለት የምመለስበት ይሆናል። በዋናነት ሰዎች ከራሳቸው እንዲጣሉ ያደረጋቸውን የመናፍስት አለም ውጊያ በቀላሉ ልናሸንፍ የምንችለው ዛሬ ባሉበት ያሉበትን ቆም ብለው ማሰብ ካልቻሉ ሰዎች ትላንት ያሳለፉትን ስህተት ያልተጸጸቱት ናቸው። ስለዚህ ነገን የሚያልሙትንም ህልም መኖር አይችሉም። ስለዚህ ዛሬን ቆም ብለው ሰዎች ካላሰቡ፣ ካላሰብን በጣም የተጨነቅሽ በጣም የተጨነቅ ያመመህ የሚመስልህ ነገር ግን ያላመመህ ላንተ የሚታይህ ለሰዎች የማይታየው ህመም ዛሬም፣ ብቻ አይደለም ትላንትም፣ አይደለም ነገም መልስና መድኃኒት ሳያገኝ ይቀጥላል፣ ትቀጥያለሽ። ይህ የመጀመሪያው የታማሚዋ አስታማሚ አንቺው ራስሽ ወይንም ደግሞ አንተው ራስ ነ ማዳንም አለማዳንም የምትችለው አንተው ወይም አንቺ ነሽ። ዛሬ ላይ ያለሽበትን በመጀመሪያ ደረጃ ዛሬ ላይ እንድደርሽ ላደረገሽ አምላክ ምስጋና ካላቀረብሽ፣ ማሰብ በምትችበት ደረጃ መድረስ በራሱ አንድ ስቴፕ መሆኑን ካልገባሽ፣ ይህ ጭልማ ወስዶ ያን ብርሃን የሚያመጣው አምላክ ምን አይነት ረቂቅ እንደሆነ ለተወሰነ ሴከንድ ምንኳ ማሰብ ካልቻልሽ፣ ካልቻልክ አንተ ነገ የምትደርስበት ግብ ዛሬም አይታወቅ፣ ትላንት ያሳለፍከው ስቃይ መልሶ አያሳዝንም። እነዚህ ነገሮች ግን ግዴታ መኖር አለባቸው። አንደኛው የማዘን የሰው የማዘን ክህሎትህ ከውስጥህ ሲጠፋ የመናፍስቱ ዓለም ከወደ አንተ እየቀረበ ይመጣል። ለተራቡ ለተቸገሩ ለተጠሙ ማዘን ስትጀምር የመናፍስቱ ዓለም ከአንተ መራቅ ይጀምራል። ሶ መንፈስ ማለት አንተ መልካም ነገሮችን እንዳትተገብር የሚያደርግ ሲሆን፣ አንተ መልካም ነገር ባደረክ ቁጥር የሚርቅህ ጠላት ነው ማለት ነው። ስለዚህ የመጀመሪያው በማንኛውም ጊዜ ህይወትን በደስታ መጀመር ነው። ከምኝታክ ስትነሳ በምታምነው ጸሎት በምታምኘው ጸሎት በስማም በሰላማው ላይ ብሎ መጀመር ነው። እዚ ፈርስት ታይም ደግሞ ከፈጣሪ ጋር ጥሩ ኮሚኒኬት ካደረግ ካደረግ እግዚአብሔር በሰላም ዋለ ብለህ ከወጣህ ነገሮች ሁሉ በሰላም ውለህ በሰላም ትመለሳለህ። የቀረበውን ምግብ በስማም ሳትል ከበላህው አንተ ሳትሆን የሚበለው ሌላ ሰው ነው። ያ ማለት ቀን በሙሉ ተበክሎና ተበክሎ ነው የሚውለው። ስለዚህ አብዛኞቻችን አልታመምንም ታመናል ሀኪም ቤት ስንሄድ ደህና ነን ስንመለስ ያመናል ለሰዎች ጤነኛ ነን አሞናል ስንል አበዱ ይሉናል ለምን ይህ በራሳችሁ ላይ ራሳችሁን ፈትናችሁ ለራሳችሁ መልስ የምትሰጡበት የመናፍስቱን ዓለም ማሸነፊያ ውጊያ መንገዶች አንድና አንድ አንድ አንድ ናቸው ዛሬ ምረጋ ብላችሁ አታዳምጡ ነገ ምረጋ ብላችሁ አታስተውሉም? ፊውቸር ረጋ ያለ ህልም አታቅዱም። አሁን ረጋበል አንቺም ረጋቤ። ለተወሰነ ሰዓታት አይናችንን ጨፍነን ወደ ውስጣችን ብናስብ ለመጀመሪያ ጊዜ እንኳ በሚገርመው መልኩ ሊመጣ የሚችለው በብዙ ጊዜ ለብዙ ሰዓታት እጃችን ላይ የሚቀመጠው ስልክ የዘመኑ ዓለም ቲክቶክ ስለሆነ ለመጀመሪያ ጊዜ ልሱ ሊመጣ ይችላል። ያ ማለት የመንፈሳዊ ክህሎታችን የቀነሰ ስለሆነ የመናፍስቱ አለም በቴክኖሎጂ የሚተላለፈው ኤአይ አርቲፊሻል ኢንተለጀንት የሚያደርጋቸው ከኛ ጋር የመናፍስቱ አለም ውህዶች በአእምሯችን እንዲንጸባረቁ ያደርጋሉ። ያ ማለት በሕይወታችን ነገሮችን የማሸነፍ ፕሮባብሊታችን ያነሰ ሆኖ መንፈሱን ያን የተቆጣጠረበት መንገድ የበለጠ ሆኖ የሚያሳየው ሚዛናዊ አካሄድና አገላለጽ ነው። ነገር ግን አይንሽን ጨፍነህ አይንን ጨፍነህ ለተወሰነ ሰዓታት ስታሳልፍ ወይም ወደ ራስሽ ስታስቢ ስታስብ የፈጣሪ መንገዶችና ቅዱሳን መላእክት ወደ አንተና ወደ አንቺ የሚታዩሽ ከሆነ አንተ ያለው ጸጋ በጣም ትልቅ ስለሆነ በዚሁ መቀጠል አለብ ነገሮችን በጸሎት እንደ ነቃህም ማድረግ ያለብህ ነገር በዛች ሳትተኛ አይንን ጨፍነው ሆዶ ውስጥ ባሰብካት ሀሳብ ውስጥ ብታምንም ብታምኝ ባታምኝም ባታምንም በማይክሮ ሰከንድ ውስጥ ቀኖች ብሩክ ሆነው ይታዩሃል። ለችግሮቹ መፍትሄው ማንተነህ፣ ጠያቂው ማንተነህ፣ መላሹ ማንተነህ እንጂ ማንኛውም ሰው ሊመልሳቸው አይችልም። ለዚህ ጸጋው ያደረባቸው እናት አባቶች አሉ። ወደ ወደነሱ እንኳን እንዳትሄድ እንድትሄድ አይፈልግም ያ መንፈስ እነዛን ሰዎች በሌላ አመካኝቶ ሌላ ናቸው እያለ ነው ሹክ የሚልህ አንተ። ስለዚህ ሂደህ መዳን አትፈልግም፣ ሂደህም አትድንም። ምክንያቱም በሕይወት ስትወለድ ጀምሮ የነበረብህ የቤተሰብ ባህደ አምልኮ በአንተ ትከሻ ላይ ተቀምጦ ለሰዎች እድል ስለሆናቸው ያንተን እድል ይወሰድ ለእነሱ ስለሚሰጥ የነሱ እድል እየመጣ ወደ አንተ ሹክ የሚልህ ሌላ ሰው ነው። ስፔሻሊ ወጣቶች የመኖርና ያለመኖር ትርጉሙ እኛ እጅ ውስጥ ናት ያለችው፣ እኛ እጅ ውስጥ ነች። ስለዚህ ምናልባት ይህ መልእክት የደረሳችሁ ዛሬ በትንሹ ነው ነካነካ ማድረግ የምፈልገው እስኪ ኮመንት ላይ በሕይወት የተጨነቀ ሳናስበው ዘመዶቻችን የሞቱ በቁምም የሞቱ በሕይወትም የሌሉ አሉና ሚስጢሩ ሳይታወቀን ለዘመናት ጥያቄ የሆነብን ተምረን ጥሩ ውጤት ይዘን ስራ ላይ ያልበቃን ስራ ኑሮን የሚሰጠን ደግሞ ዝረዴት በረከት የሌለው ከእኛ በኋላ ትንሽ ገንዘብ የሚከፈላቸው ሰዎች ትልቅ ደረጃ ደርሰው እኛ ከታች ቁጭ ያለበት ሚስጥሩ ያልገባን ሰዎች ካላችሁ ኮሜንት ላይ ያስቀምጡ። መማማር የምንፈልግበት ይህ ፕላትፎርም። አብዛኞቻችሁ የምትሰሩት ብር ለማግኘት ነው። ብርን ካስቀደምህ አንተ ከኋላ ትቀራለህ። ብር በራሱ ጊዜ አዙሮ ይደፋል። አንተ ከቀደምህ ብርን ታዝዘዋለህ አንተም ብርህም እኩል ትሄዳላችሁ። በህይወት ከራስ አልፎ ሰውን ትረዳለ ሶ የሰው ልጅ ማስቀደም ያለበት ራሱን ነው። ራሱን ካስቀደመ ገንዘብ ከኋላ ስለሚመጣ ገንዘቡ ከኋላ ነገሮችን ይዞለት እንዲመጣ ያደርጋል ማለት ነው። እነዚህ አይነት መንፈሳዊ አካሄድ መጀመሪያቸው መጨረሻዎቸውም አይተዋወቁ የአንዳንድ አባቶች መጽሐፍ መጀመሪያውም መጨረሻውም አይታወቅም። የዛሬ ትውልዶች አይደለም መጽሐፍቶችን መጽሐፍ ቅዱስን በራሱ መጀመሪያውና መጨረሻውንም ሳይሆን መካከሉንም እናውቋለን እያላችሁ የተከራከራችሁ በራሳችሁ ጊዜ ራሳችሁ የመናፍስቱን ዓለም በሽታ የምትስቡ ሰዎች ሆናችሁ፣ ለቤተሰብም ሌላ በሽታና ሌላ ሸክም ሆናናል። ስለዚህ አስተውሎ በማሰብ በማዳመጥ በስርዓት አኝኮ መብላት መጉረስን ያህል ምቾት አለው። አዳምጦ መናገር ደግሞ ሌላኛው የፍሬ ጽሁፍ። አዳምጦ የተናገረ ሰው እሱ በሚናገርበትም ሰዓት አዳማጭ እንዲኖረው ወር አድማጭ እንዲኖረው የሚናገራቸው ቃላቶች ፍሬና ጭብጥ የያዙ እንደሆኑ ስለሚረዳ ሰዎች ተከታይ ይኖረዋል። የጎረስነውን ምግብ ሳናኝክ ከዋጥ ነው፣ ምናልባትም አልባትም ጉሮሯችን ላይ ቁመው ህይወታችን ሊያልፍ ይችላል። ያ ማለት በጎረሱት ይነክሱት ነውና የሰው ልጅ በራሱ ጊዜ የሚገላውን መንፈስ ይጠራ በራሱ ጊዜ የሚያድነውን ቅዱሳን መላእክት መጥራት ይችላል። ይህ በምንም በምንም የመጣ ሳይሆን ከእግዚአብሔር የተሰጠ ጸጋ በምድራዊ ሰዎች ላይ ያለ ነው። ለእያንዳንዱ ፍጡር ጸጋ አለው። የመዳንም የመኖርም ጸጋ ሰዎችን የማዳንም የመርዳትን ጥበብም ተሰጥቶታል። እነዚህ ነገሮች ማንኛቸውም ሰዎች ማድረግ ይችላሉ። ነገር ግን ሰው የሚባለውን ፍጥረት ከራሱ ጀምሮ ማስቀደም ከቻሉ ነው። ገንዘብ ከኋላ እንዲመጣ ማድረግ ከቻሉ እስቴፑን ካስቀጠሉት በስርዓት ነገሮች ሁሉ ጠዋት የነበረው ማታ ይሆንና አልፎ ጨለሞ መጥቶ ደግሞ ብርሃን ይመጣል። ስለዚህ ጀንበር የምትገባ አስራ ሁለት ሰዓት ላይ ነው እንጂ አንድ ሰዓት ላይ ገብታ አስራ ሁለት ሰዓት አትወጣም። እነዚህ ናቸው። ያ ቢሆን ኑሮ ጀንበር 11 ሰዓት ላይ ገብታ 12 ሰዓት ትወጣ ነበር። ያ ደግሞ ተቃራኒ አለም ነው የሚሆነው። ያ መሆን ስለማይችል ነው እያንዳንዱ መነሻው ከዜሮ ይሆን። ስለዚህ 12 ሰዓት ከ00 ሲል የነበረው ሰዓት 01 ብሎ ተነስቶ መልሶ ደግሞ ያ ማለት ከተነሳበት ግብ ከአንተ ታርጌት ስደርስ 12 ሰዓት ከ00፣ ተነስተ ነበር። ከአንድ ሰዓት እስከ 12 ሰዓት ያለውን በህይወት ሪሳይክል ውስጥ አልፈህ 1200 ላይ ስደርስ ያንተ ግብ ታርጌት እዛ ላይ መድረስ ነው። ክፍል ሁለት እንማማር፣ ወይም ደግሞ በዚህ ችግር ውስጥ ያላችሁ ሰዎች ከተማረው አንደበትን ብቻ ሳንጠብቅ ከኛ ውስጥ ግን ማድረግም መዳን እንችላለን የምትሉ ሰዎች ካላችሁ ኮመንት ላይ አስቀምጡኝ፣ እንማማራለን። እኔ ያለሁበት እንደ እናንተ የተመቼ ቦታ እና ጊዜ አይደለምና፣ ከጊዜ ከወራት በኋላ ነው ተመልሼ የመጣው። በያላችሁበት ቸሩ መድኃኔ ዓለም ግዳ ኢየሱስ ክርስቶስ ረዴት በረከቱ ጥበቃው ከናንተ አይለይ። እንግዲህ በዓለማችን በአገራችን ላይ ያለውን ከኔ በላይ እናንተ ስለምታውቁት፣ ፈጣሪ ይጠብቀን። ጸሎታችሁ ለእኔም ለእናንተም አይለየን። አሜን። ወዳችኋለሁ። እግዚአብሔር ለዚህ ሰዓት ያደረሳችሁ ሰዎች ለተወሰነ ሰከንድም እንኳ ቁጭ ብላችሁ ራስ ወደ ራሳችሁ አስባችሁ ፈጣሪን አመስግኑት። ቸሩ መድኃኔ ዓለም እኔን የተናገርኩበትን እናንተ የሰማችሁበትን አንደበት ስላመቻችን ይክበር ይመስገንልኝ። ስሙ ካጥናፍ እስከ አጥናፍ ካለም እስከ አለም የተመሰገነ ይሁን። እናቱ እናታችን ቅድስት ድንግል ማርያም ረዴት በረከቷ እንዲሁም የቅዱሳን መላእክት የአባቶች ሰማታት ተራዳይነት አማላጅነታቸው ሁላችንም በየቤታችን ይኑር። አሜን። አመሰግናለሁ። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ። አሜን።